የጉራጌ ማህበረሰብ በድምቀት ከሚያከብራቸው በዓላት መካከል የመስቀል በዓል ትልቁና ዋነኛው ነው። የመስቀል በዓል በጉራጌ ሲከበር ዓመቱን ሙሉ ተለያይተው የኖሩ ቤተሰቦችና ዘመዳሞች የሚገናኙበት፣ የሚጠያየቁበት፣ ችግሮቻቸውን የሚፈቱበት፣ ወጣቶች የሚተጫጩበት፣ በጋብቻ የተሳሰሩ ቤተሰቦች የሚጠያየቁበት የተጣሉ የሚታረቁበትና እዳ የሚሰረዝበትና በናፍቆት የሚጠበቅ በዓል ነው። መስቀል በጉራጌ ትውልድ ውጭ ሀገር ያለበትን ከተማ የሚኖር አመጥቶ መጥቶ የሚገናኝበት በዓል ነው። ሆኖም ቀረ እናታችን ቤት የሚያድሱበት የእንግዳ ብለው የበዓል ብሎ ያስቀመጡበት ዘር ማዘርን የሚገናኝበት አባት ለልጁ ልጅ ለአባቱ የሚያከብርበት፣ አባት ለልጁ መርቆ የሚያሳድግበት ከከተማ ሆነ ከአሜሪካ ወይ ከሳውዲያን ኬትን ከውጭ አገር ዱባይ ቢኖርም የአባቴ መርቃት ብሎ የሚመጣበት በዓል መስቀል፣ ለጉራጌ በዓል ነው። መስቀል ሲመጣ የሙስሊሙ ህብረተሰብ ማለት ነው ተጓራዊቱ ጋር ምንቸገረህ ምን እንተባበር፣ ምን ላግዝህ፣ ምን ቸገረህ የሚባባልበት አረፋ በዓል ሲመጣ እንደዚሁ። የመስቀል በዓል ሲከበር ያለው ከሌለው ጋር በመተባበርና በመተሳሰብ በአንድነት የሚያከብረው በመሆኑ ማኅበራዊ መስተጋብርን በማጠናከር ረገድም ሚናው የጎላ ነው። የጉራጌ ህብረተሰብ የታወቀ ነው። ልጅ የሌለው የሌሎች ልጆች የሚያለብሱበት፣ የተቃቀፈበት፣ የተሳሰረበት ጎጆ ከሌለው ጎጆ የሚቀለስበት ትብብሩ ማለት ነው። እኔ መግለጽ የማልችለው አጠቃላይ የማህበራዊ ኖሮ ለኢትዮጵያ መሰረት የሆነ ትምህርት የሰጠ ያለ የጉራጌ ብሔረሰብ መተባበር፣ መተጋገዝ፣ መተቃቀፍ ነው። አ ሁለተኛ ደግሞ አገርን ብኩሌታ ማየት ነው። ከሌሎች ብሔረሰቦች ጋር ተፈቃቅሮት በሄደበት ቦታ ተፈቃቅሮ ተዛምዶ ስራ ሰርቶ ስራ አሳይቶ ባህል አሳይቶ የሚኖር ብሔረሰብ ነው። ባህሉ መረዳትና መጠቃቀም የጉራጌ ባህልና ጭጫ ወጉ ስለሆነ ያለው የሌለውም ሆነ ለማንኛውም ባህላችን ተከብሮ የሚኖርበት ትዳር ያልያዘ ትዳር የሚዝበት፣ ልጅ የሚታጭበት፣ ወንድ ታጭቶ የሚያገባበት መረዳዳት ወልዶ አራስ ምርቃት የሚልበት የወግ ማዕረግ መስቀል በጉራጌ ተከብሮ ለዘለዓለም ከአያት ከቅድመ አያታችን ጀምሮ እስካሁን ድረስ ተከብሮ የሚኖር ባህላችን ነው። የመስቀል በዓል በተባበሩት መንግስታት ድርጅት የትምህርት፣ የሳይንስና ባህል ዩኒስኮ የተመዘገበ ሲሆን በዓሉ ሃይማኖታዊ መሰረቱን ሳይለቅ እንዲከበር ስራዎች እየተሰሩ ስለመሆኑ ተገልጿል። የባህል ቱሪዝም አንዱ ይሄን የመሰለ መሰለ እሴት እንዳይበረዝና የትኛውም ኢትዮጵያውያን እንደውም ከኢትዮጵያ ውጭም ያሉ የዓለማችን አካላት በጉራጌ መስቀል እንዴት ይከበራል የሚለው ነገር በየቤቱ የሚከበረውን በአንድ አማራጭ ማግኘት አይቻልም፣ ማወቅ አይቻልም። ስለዚህ የጉራጌ መስቀል ይሄ ነው ለማለት እንዲያስችል ሁሉም ባለበት እንዲያውቀው መጎብኘት፣ ማየት፣ መታደም ያልቻለውን ኢቭን ጉራጌም ሆኖ ያ መስቀል አጋጣሚው ገጥሞት ወደ አገር ቤት ላልመጣ ሰው በፌስቲቫል መልክ ለምሳሌ ላለፉት ዘንድሮ ስምንተኛ ዙር ነው። ላለፉት ስምንት አመታት በተለያዩ አካባቢዎች ወደ ከተማው ሳይሆን ገጠር እየተንቀሳቀስን በወረዳዎቻችን አካባቢ ትክክለኛው ባህሉን ይዘን ፌስቲቫል በማዘጋጀት አንዱ የመስቀል መደም እንዲጎላ የምናደርግበት መስቀል በጉራጌ ባህላዊና ሃይማኖታዊ ይዘቱ ሳይለቅ እንዲከበር የማድረግ ስራዎች እንሰራለን። በዓሉን ማስተዋወቅና ገቢ ማመንጨት የሚያስችሉ እንዲሁም ማህበረሰቡን ተጠቃሚ የሚያደርጉ ስራዎችም እየተሰሩ ናቸው። ሌላው ደግሞ ይሄንን የፕሮሞሽን ስራ የማስተዋወቅ ስራ ስንሰራ ደግሞ በጣም ከፍተኛ ቱሪስት ለምሳሌ የእግር ጉዞ እንደዚህ ደግሞ በጀልባ ቀዘፋ፣ በሳይክል በሌሎችም ሂደት ላይ የሚዝናኑ በጣም እጅግ ቁጥራቸው ከፍ ያለ የውጭና የሀገር ውስጥ ጎብኚዎች በመስቀልን ተከትለው እኛ ዞን ውስጥ ይመጣሉ። ስለዚህ እንዳልኩሽ በገቢውም ላይ በራሱ በቱሪዝሙ ላይ የራሱ አስተዋጽኦ አለው ማለት ነው። የመስቀል በዓል በጉራጌ ደንጌሳት ክትፎን ጨምሮ የተለያዩ ባህላዊ ምግቦችን በማዘጋጀትና በመጠየቅ በጋራ የሚከበር በዓል